እንደኛ አገሩን ለሚወድና ብሩህ ኢትዮጵያን ነገ ለማየት ለሚመኝ ሰው ትውልድ ላይ እንደሚዘራ ዘር የሚያስደስት ነገር የለም። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው ነገን ማየት የሚችሉ ወጣቶችን ለመፍጠር በዲጂታል ክህሎት የበለጸጉ ዜጎችን ለመስራት ሐምሌ 16 2016 ዓ ም ኢትዮጵያ በሶስት ዓመታት ውስጥ 5 ሚሊዮን ኮደርስ የማፍራት ውጥኗን ይፋ አደረገች። ያኔ የጀመረው የኮደር የስልጠና ጉዞ አንድ ዓመት ባልሞላ ጊዜ ውስጥ ከ850 ሺህ በላይ ኮደሮችን የዲጂታል ክህሎት ባለቤት አድርጓል። ጊዜ ሳይወስዱ እድሉን ለመጠቀም ወስነው ስልጠናውን የተከታተሉ አትርፈውበታል። ከዛ ላይ ካሉት ኮርሶች አንደኛ ፕሮግራሚንግ ነው። ፋንዳሜንታል ፕሮግራሚንግ የሚል እና ከምሰራው ስራ ጋር በጣም ሪሌትር ስለነበረ ጠቅሞኛል። ፒኤችፒ ያለው ጃቫስክሪፕት ላይ የተለያዩ ኮርሶች ስላሉት በዛ ተጠቃሚ ነኝና ደስ የሚል ነበረ። ጥያቄዎች አሉት፣ ቲቶሮች አሉት። እንደገና ደግሞ አስተማሪዎችም ነበሩት ኦንላይን ቲጂ የሚያደርጉ ማለት ነው። ኖርማል መንግስት ሰራተኛ ነን። አጋጣሚ የሆኑ ስራ ለቅቄ እንኳን የቢዝነስ መስራት ፈልግ ዳታ ሳይንስ ላይ ያለው የትምህርት እንትኖች የትምህርት ኮርሶች ይጠቅሙኛል ብዬ ነው የማስበው እና ኢቨን የሚገርም ከአንዳንዴ ፍሪ በመሆንበት ላይ ዝም ብዬ ሪቫይዝ አርገዋለሁ። ለአምስት ሚሊዮን ኢትዮጵያውያን የተሰጠውን ይህን እድል እንዲጠቀሙ መንግስት ከአጭር የጽሁፍ መልእክት ጀምሮ በተለያዩ አማራጮች መረጃውን ለዜጎቹ እያደረሰ ይገኛል። በመጀመሪያ በቢሮ ነበር ያወቅኩት። በዚህ ቢሮ አናውንስ ተደርጎ ነበረ፣ 5 ሚሊዮን ስኮደር ከመቼ ጀምሮ እንደሚጀመር እና ሊንኩ ተልኮልን ነበረ በኢሜይላችን። በዛ ነው ያገኙ። ከዛ ሪጅስተር አድርጌ። ስልጠናው ጀመርኩ ማለት ነው። የምሰራበት መስሪያ ቤት ይሄን ትምህርቱን እንድን ወስድ ያው እድል ይሰጣልና፣ ሶ ከዛ አንፃር ከመስሪያ ቤትም ካለው መረጃ እንዲሁም ደግሞ በተጨማሪ ከጓደኛ ፒር ካለ ከፒር ካለው ጓደኛ መልካም የሆነ ግፊት አንፃር ከዛ ነው መረጃውን የወሰድኩት። ኢኒሽቲቭ ኮደሮችን ከማፍራት ባሻገር በኢትዮጵያ የዲጂታል ጉዞ ልምምድ ውስጥ አዳዲስ እሳቢዎችን እያስተዋወቀም ይገኛል። በፊት የለመርነው ክላስ ገብተን ብቻ ነበር የምንማረው። አሁን ግን ኦንላይንም መማር እንደሚቻል በቀላሉ ሰው በሚፈልገው ሰዓት ሰዓቱን አጀስት አድርጎ መማር እንደሚችል ይህን ያየንበት ነው። አንደኛ ጊዜያቸውን በአግባቡ የመጠቀም ትሬንዳቸው እየተቀየረ መጥቷል። ሁለተኛ ተጨማሪ ስራ የማግኘት አጋጣሚዎች እየፈጠሩ ነው የመጡት። ሶስተኛ በዋናነት እየሰሩ ላሉት ስራ ለራሳቸው ስራ አቅም እየሆናቸው ነው የሚመጣው። በኢትዮጵያ ውስጥ ኦንላይንን በመጠቀም ልንሰራቸው ከምንችላቸው ስራዎች ውስጥ አንዱ ስልጠና ነው እና የፋይቭ ሚሊዮን ኮደርስ እያሳየ ያለው ይሄ ሰፊ የሆነ ወጣቶችን የማሳተፍ ነገሮችን ነገ ተነጎዳ በሌሎችም እንደግመዋለን። ለምሳሌ በአግሪካልቸራል ኤክስቴንሽን ሊሆን፣ በጤና ኤክስቴንሽን ሊሆን ይችላል። ልዩ ልዩ የሙያ ማሻሻያ ኮርሶችን በመስጠት ይሆናል ይቻላል ማለት ነው። ሬዲዮ የሆነ ኢንፍራስትራክቸር አለ ብለን ልንወስድ እንችላለን። ስልጠናው ለሙያ ባለቤቶች ብቻ የተተወ አይደለም። በወደፊቷ ኢትዮጵያ ውስጥ በሁሉም ዘርፍ ንቁ ተሳታፊ ሆኖ ለመቀጠል መሰረታዊ የዲጂታል ክህሎት ወሳኝ ነው። ሁሉም ኤሪያ ላይ ስለሚያስፈልግ የግድ የአይሲቲ ወይም የአይቲ ተማሪ ምንለው ብቻ ፕሮፌሽን ብቻ አይደለም የሚሆነው ሁሉም ሰው መሰረታዊ የዲጂታል ክህሎት ሊኖረው ይገባል። መሰረታዊ የዲጂታል ክህሎት የሌለው ሰው አሁን ባለው ኢኮኖሚ ውስጥ በብቃት መሳተፍ አይችልም። አንድ ሰው በእለት ተዕለት ኑሮ ውስጥ ኑሮን ለማቅለል የሚያስፈልገውን ክህሎት የሚሰጡ ናቸው። የኢትዮጵያን ተስፋ በቀጣዩ ትውልድ አእምሮ ውስጥ ለመገንባት ይህ አምስት ሚሊዮን ኮደሮችን የማሰልጠን ሂደት ወሳኙ ምዕራፍ ነው። ይህ እንዲሆን ወጣቱ ትውልድ አደራ ተጥሎበታል። በመሰናሰል በመደመር ከሰራ ነው ምንም ጥርጥር የለውም። የኢትዮጵያ ተስፋ በእጃችን የምንጨብጠው ተስፋ በልጆቻችን አእምሮ፣ ልብ ውስጥና እጅ ውስጥ ይሆናል። ይህ እንዲሆን ወላጆች ልጆቻችሁን በማስመዝገብ መምህራን ልጆች ተማሪዎቻችሁን በማስመዝገብ የመንግስት ሰራተኛ የሆኑ ማንኛውም ፍላጎት ያላቸው ሰዎች በየተቋሞቻቸው ይህንን ፈተና እንዲፈተኑ ኢንከሬጅ ማድረግ አለብን።